በግብይት የገንዘብ መጠን ላይ እገዳ ተጥሏል። ይህንን እገዳ የጣሰ ሰው በእጥፍ የሚቀጣ ሲሆን በመንግስት ተቋማት ላይ ግን ተፈጻሚ እንደማይሆን ተነግሯል። በሌላ በኩል ደግሞ መንግስት ከጀመረው የቤቶች ግንባታ ጋር በተያያዘ በርካታ መረጃዎች እየወጡ ይገኛሉ። አዳዲስ የቤቶች ግንባታ እንደሚኖርና ከዘንድሮ ምርጫ በፊት ለነዋሪዎች እንደሚሰጥም ሰምተናል። በግብይት የገንዘብ መጠን ላይ እገዳ ተጥሏል። ይህንን እገዳ የጣሰ ሰው በእጥፍ የሚቀጣ ሲሆን በመንግስት ተቋማት ላይ ግን ተፈጻሚ እንደማይሆን ተነግረዋል። በዚህም ከ10 ሺህ ብር በላይ በጥሬ ገንዘብ መገበያየት ቅጣት ሊጣልበት መሆኑ ታውቋል። በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በወጪነት፣ ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ይደረጋል ተብሏል። በዚህም መሰረት አዋጁ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስ ያስቀጣ ይሆናል የተባለው ረቂቅ አዋጁ በቅርቡ ወደ ተግባር እንደሚገባ የተገለጸ ሲሆን፣ ከተሳታፊ ባለሙያዎች የተወሰኑ ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄዎችን አንስተዋል። የገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊው አቶ ተወዳጅ መሐመድ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ መሆኑን ተናግረዋል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጪነት እንደማይያዝ ነው የታወቀው ተናገሩ። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል ተብሏል። ለምሳሌ የ20 ሺ ብር ግብይት በጥሬ ገንዘብ ቢፈጽም ለነጋዴው ከ10 ሺ ብር በላይ ያለው በወጪነት አይያዝም፣ ለተቀባዩ ደግሞ ከ10 ሺ ብር በላይ ያለው ቀሪ 10 ሺ ብር እጥፍ ማለትም 20 ሺ ብር ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውም በንግድ ስርዓት ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችል እና በሌሎች መመሪያዎች የጥሬ ገንዘብ የገንዘብ ግብይት ስለሚፈቀድ አዋጁ የተናበበ እንዲሆን ጠይቀዋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺ ብር በላይ በጥሬ የገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ተብሏል። ሌሎች አዋጁ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ ይሆናል ተብለዋል። በሌላ በኩል አስመጪዎች የሐሰት ኢንቮይስ በመጠቀም መጠቀም ህገወጥ ዕቃ እያስገቡ ነው ያለው ኮሚሽኑ ጥብቅ እርምጃ እንዲወሰድ አስጠነቀቀ። የኢትዮጵያ ጉምሩክ ኮሚሽን አንዳንድ ሲል የጠራቸው አስመጪዎች በሕግ ከተፈቀደው በላይ የሆነ በሐሰተኛ ሰነድ አማካኝነት ወደ ሀገር ውስጥ ዕቃዎችን በማስገባት ላይ መሆናቸውን አጋልጧል። ኮሚሽኑ በጻፈው አስቸኳይ ደብዳቤ ትእዛዝ እንደሰጠው ከሆነ አስመጪዎች በባንክ ፈቃድ ላይ ከተገለጸው ትክክለኛ ብዛትና መጠን ውጭ በሆነ መልኩ በኢንቮይስ ላይ መረጃዎችን ጨምረው ሰነዶችን እያስመዘገቡ ይገኛሉ ይሰራሉ ብለዋል። የኮሚሽኑ የኢንቴልጀንስ ዳይሬክቶሬት ባደረገው ማጣራት 18 ዲክላራሲዮኖችን በናሙና በመመርመር አስመጪዎች በኢንቮይስ ላይ ጨምረው በመግለጽና ቀረጥ ወይም ታክሱን በዚያው መሰረት በማስላት ከሕግ ውጭ የሆነ እቃ በህጋዊ ሽፋን እያስገቡ መሆኑን አረጋግጠዋል። ይህም የጉምሩክ ሕጎችን የሚቃረን መሆኑን ኮሚሽኑ አስታውቀዋል። ይህንን ተከትሎም ኮሚሽኑ በሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶች ጥብቅ ቁጥጥር እንዲደረግ አስቸኳይ ትዕዛዝ በማስተላለፍ ህገወጥ ድርጊቱን ፈጽመው በሚገኙ አስመጪዎች የጉምሩክ አስተላላፊዎችና ባለሙያዎች ላይ ህጋዊ እርምጃ እንደሚወሰድ አስጠንቅቀዋል። ባለሙያዎች እንደሚሉት ይህ አይነቱ የጉምሩክ ጥብቅ ቁጥጥር ከጥቁር ገበያ የውጭ ምንዛሪ በመጠቀም ህገወጥ ንግድ የሚፈጽሙ አስመጪዎችን ህጋዊውን መንገድ እንዲከተሉ የሚያስገድድ ነው። በመሆኑም በህገወጥ መንገድ የሚካሄደው የውጭ ምንዛሪ ፍላጎት ሲቀንስ ይህ እርምጃ የውጭ ምንዛሪ ገበያው እንዲረጋጋ አስተዋጽኦ ያደርጋል ብለዋል። ከዚሁ ጎን ለጎን የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ ባንኩ ህገ ወጥ ስራዎችን በሚያከናውኑ የሐዋላ አስተላላፊዎች ላይ የማያዳግም እርምጃ ለመውሰድ መዘጋጀቱን ተናግረዋል። በዚህ ተግባር የተሰማሩ ድርጅቶች ከድርጊታቸው እንዲቆጠቡም የመጨረሻ ማስጠንቀቂያ ሰጠዋል። ሽብርተኝነትን በገንዘብ የሚደግፉ ወይም በህገ ወጥ መንገድ የተገኘ ገንዘብን ህጋዊ አስመስለው የሚያቀርቡ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንባቸዋል በማለት ዋሽንግተን ውስጥ ከሚገኙ የገንዘብ አስተላላፊ ኩባንያዎች ጋር ከተወያዩ በኋላ ባስተላለፉት መልእክት ላይ ገልጸዋል። በሌላ በኩል ደግሞ በመንግስት አስተባባሪነት ከ50 ሺህ በላይ ቤቶችን ለመገንባት የሚያስችል ዝግጅት መጠናቀቁ ይፋ ተደረገ። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ይህንን የገለጸው በአዲስ አበባ ምክር ቤት ለመሬትና ግንባታ ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የአንደኛው ሩብ ዓመት አፈጻጸሙን ባቀረበበት ወቅት ነው። የሩብ ዓመት አፈጻጸሙን ያቀረቡት የቢሮ ኃላፊ ወይዘሮ ቅድስት ኃይለ ጊዮርጊስ ቢሮ በዝግጅት ምዕራፍ የቤት ልማት አማራጮችን በማስፋት የቤት አቅርቦቱን ማሳደግ የሚያስችል ተግባራትን ማከናወኑን ጠቅሰዋል። በዚህም በመንግስት አስተባባሪነት 50305 ቤቶችን በመንግስትና በግል አጋርነት ደግሞ 97000 ቤቶችን ለመገንባት የሚያስችል ዝግጅት ተጠናቋል ብለዋል። በማኅበር የተደራጁ 65 ማህበራትም ከ5 ሺህ በላይ ቤቶች ግንባታን መጀመራቸውን የገለጹት የመንግስት ሰራተኞችን ከቤት ልማቱ ተጠቃሚ ለማድረግ የሚያስችል የዲዛይን ጥናት መጠናቀቁም ተመላክቷል። የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር አቶሚ አበበ በበኩላቸው ቢሮ የመምህራንን የቤት ልማት ጨምሮ የዜጎችን የመኖሪያ ቤት ጥያቄ ለመመለስ የጀመረው ተግባር የሚበረታታ ነው ብለዋል። አገልግሎትን በማዘመንና ፕሮጀክቶችን በቴክኖሎጂ ታግዞ በመምራት ረገድም የተሻለ አፈጻጸም መታየቱን ገልጸዋል። በጋራ መኖሪያ ቤቶች የመሠረተ ልማት አቅርቦትን ማሟላትን በቀጣይ ትኩረት ተደርጎበት በቅንጅት መስራት እንደሚገባውም ነው ዶክተራቱም ያሳሰቡት። ፍላጎት እስካለ ድረስ ቀጣይ አዳዲስ ማህበራትን የማደራጀትና የምዝገባ ስራ እንደሚቀጥልና ለቤቶቹም ዲዛይን በመንግስት በኩል እንደ እንደሚዘጋጅ ገልጸዋል። በዘንድሮ የበጀት ዓመት በርካታ ቤቶች ተገንብተው ለነዋሪዎች እንደሚተላለፉ ታውቋል። በሌላ በኩል ደግሞ ህገ ወጥ ድርጊት ሲፈጽሙ በተገኙ የነዳጅ ማደያዎች ላይ እርምጃ መወሰዱን ሰምተናል። በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ከነዳጅ ሽያጭና ማከፋፈል ሂደት ጋር በተያያዘ ህገወጥ ድርጊት በፈጸሙ ማደያዎች ላይ እርምጃ መውሰዱን የነዳጅና ኤነርጂ ባለስልጣን አስታወቀ። በዚህም መሰረት ዲጂታል ሽያጫቸው ከ50 በመቶ በታች በሆኑ 354 የነዳጅ ማ ማደያዎች ላይ በአዋጁ መሰረት እርምጃ መውሰዱን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ በቀለች ኩማ ተናግረዋል። በተመሳሳይ ዲጂታል ሽያጫቸው ዝቅተኛ በሆኑ ስድስት የነዳጅ አከፋፋይ ኩባንያዎች ላይ በአዋጁ መሰረት ለሁለት ወራት የነዳጅ ጭነት እንዳይደረግላቸው መደረጉንም ጠቅሰዋል። በሌላ በኩል የዲጂታል ሽያጫቸው መጠነኛ በሆኑ ሰባት ኩባንያዎች ላይ በአዋጁ መሰረት የመጨረሻ ማስጠንቀቂያ መሰጠቱን የጠቀሱት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል አንድ ማደያ ነዳጅ ሳይበር ሜል በመቅዳት የጥቁር ገበያ ሽያጭ ለማከናወን ሲንቀሳቀስ በመያዙ ለስድስት ወራት ከነዳጅ ትስስር መታገዱንም ገልጸዋል። በሌላ በኩል መዳረሻው አዲስ አበባ አቃቂ ቃሊቲ በሚገኝ ማደያ የነበረ አውቶቦቴ መዳረሻውን በመቀየር ወደ ሌላ ከተማ በመጓዙ ለስድስት ወራት ከነዳጅ ትስስር እንዲታገድ መደረጉን ተናግረዋል። በተመሳሳይ በዲላ ከተማ የሚገኝ አንድ ማደያ መንግስት ካወጣው ዋጋ በላይ በመሸጡ የነዳጅ አቅርቦት እንዳያገኝ በሲስተም ሎክ መደረጉን ያረጋገጡት የነዳጅ እና ኤነርጂ ባለስልጣን የነዳ ነዳጅ አቅርቦት ስርጭትና ገበያ ቁጥጥር ስርዓቱ ፈጣን አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩን ማስታውቀዋል። ሁሉም የነዳጅ አከፋፋዮችና ማደያዎች ህግን ተከትለው መስራት እንዳለባቸው ማሳስበዋል። በሌላ በኩል ደግሞ የስነ ምግባር ጥሰት በፈጸሙ ሀያ አመራርና ሰራተኞች ላይ እርምጃ መወሰዱን ሰምተናል። ባለፉት ሶስት ወራት በኢትዮጵያ ኤሌክትሪክ አገልግሎት የዲጂታል የሙስና መረጃ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ ሀያ አመራር ተግባርና ሰራተኞች ጥፋተኛ መሆናቸው ተረጋግጦ እርምጃ ተወስዶባቸዋል። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያና በሌሎች አማራጮች በቀረቡ ጥቆማዎች መሰረት በሩብ ዓመቱ እርምጃ ከተወሰደባቸው ሰራተኞች መካከል ስምንት የጽሁፍ፣ አስር የደሞዝ፣ ሁለት ስንብት በድምሩ በሀያ አመራርና ሰራተኞች ላይ እርምጃ ተወስዷል። ከስራ የተሰናበቱት ሰራተኞች በስነ ምግባር ጥሰት የተሰናበቱ መሆናቸው ነው የተነገረው። በዲጂታል ሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች ወጮች 107 ጥቆማዎች ወይም አቤቱታዎች ቀርበው በ152 ጥቆማዎችና አቤቱታዎችን ማጣራት መቻሉን የተገለጸው በሩብ ዓመቱ የብልሹ አሰራር ጥቆማ ከቀረበባቸው የስራ ሂደቶች መካከል የአዲስ ኃይል ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የቤል ስብሰባ ከንብረት አያያዝና አጠቃቀምና ሌሎች ልዩ ልዩ ጉዳዮች እንደሚገኙበት ታውቀዋል። በ2018 በጀት ዓመት የመጀመሪያው ሶስት ወራት የቀረቡ ጥቆማዎች ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ 179 በመቶ ያደገ ሲሆን ይህም የዲጂታል የጥቆማ መቀበያ ስርዓት መተግበሪያው የፈጠረው ምቹ ሁኔታን ያሳያል ተብለዋል። በአገልግሎት አሰጣጥ ላይ የሚታዩ የመልካም አስተዳደር ችግሮችና ብልሹ አሰራርን ለመታገልና እርምጃ ለመውሰድ ተቋሙ አሁንም ቁርጠኛ መሆኑን አስታውቀዋል። ተገልጋዮችም መሰል ችግሮችን ሲመለከቱ ባለመተባበርና በተዘረጋው ዘመናዊ የሞባይል መተግበሪያ በመጠቀም የበኩላቸውን ኃላፊነታቸውን እንዲወጡ ተጠይቋል።